ጌታችን ከኢየሱስ ክርስቶስ ዘንድ ሰላም እና ጸጋ ለእናንተ ይሁን። ከዚች ከጭንቅና ከኢትዮጵያ የምጥ ጊዜ በኋላ ቅዱሳኖች ከያሉበት ይሰበሰባሉ። ኢትዮጵያንም ይረከባሉ። ሁከቱን ያረጋጋሉ። በጦርነት የሚረግፈውን የሰዎች አስከሬን በክብር እያነሱ ይቀብራሉ። የጠላትንም የጦር መሳሪያ እንደ እሳት ያነዳሉ። ኢትዮጵያም ከተረፉት የትንሣኤው ዘመን ልጆቿ ጋር ንጹሕ ትሆናለች። ጥቂት የመረጋጋት ጊዜንም ታሳልፋለች። ከዚያም ለሺ ዓመታት ሲጠበቅ የኖረው ብዙ ትንቢቶች የተነገሩለት በገዳም ከቅዱሳን አባቶች ጋር የኖረው ከሰማያዊው ኃይላት ጋር ህብረት ያለው ንጉሥ ቴዎድሮስ በኢትዮጵያ የእግዚአብሔርን መንግስት ይመሰርታል። በዘመኑም ኢትዮጵያ የስደተኞች ተቀባይ የመላው ዓለም ማረፊያ ምድር ትሆናለች። የኢትዮጵያ ኦርቶዶክስ ተዋህዶ ሃይማኖት በዓለም ትዘረጋለች። የአማርኛ ቋንቋም የዓለም መግባቢያ ቋንቋ ይሆናል። ሰይጣን ለአርባ ዓመታት ያህል ይታሰራል። እንኳን የሰው የእንጨት ጠማም አይኖርም። ሁሉም ህዝብ በጽድቅ ጎዳና ይመላለሳል። ሰላም ጤና ያስጥልኝ። የተወደዳችሁ የክርስቶስ ቤተሰቦችና የቻናላችን ተከታታዮች እንደምን ቆያችሁልን? በሀገራችን አሁን የተጀመረው ጦርነት ወዴት ያምራ ይሆን? ኃያላን ሀገራት ሰላምን በማስከበር ስም የጦር መሳሪያቸውን በኢትዮጵያ ላይ እንደሚያፈሱ በትንቢት ተነግሯል። አሁን እሱ ጊዜ ደርሷልን? የሚለውን አብረን የምናይ ይሆናል። አብራችሁን ስላላችሁ እናመሰግናለን። እንግዲህ በአሁኑ ወቅት በአገራችን ኢትዮጵያ የእርስ በርስ ጦርነት ውስጥ እንገኛለን። ይህ ጦርነት የዓለም ሚዲያዎችን እየሳበ ይገኛል። ጦርነቱን አቁማችሁ ወደ ድርድር ግቡ የሚሉ አካላት ከዚህም ከዚያም እየተሰሙ ነው። ይህ ነገር ምናልባት እየከረረ ሄዶ የውጭ አገራት ጣልቃ እንዲገቡ ያደርጋል። ምክንያቱም እነሱ ወደ ኢትዮጵያ ለመግባትና አገሪቱን በመበዝበዝ ምክንያት የሚፈልጉ ናቸውና ይህ አሁን ያለው ጦርነት ሰላም በማስከበር ስም ወደ ኢትዮጵያ ለመግባት ምክንያት የሆናቸው ይሆናል። ለመሆኑ እነዚህ አገራት እነማን ናቸው? ለኢትዮጵያ ምን አይነት ጥፋት ያደርሳሉ? የሚለው ቀደም በትንቢት ተነግሮናል። ለምሳሌ ያህል በትንቢተ ሕዝቅኤል ላይ ምዕራፍ 38 ጀምሮ ተጽፎልናል። እስኪ የተወሰነውን ክፍል ላንብብላችሁ። ጌታ እግዚአብሔር እንዲህ ይላል፣ በዚያ ቀን ነገር ወደ ልብህ ይገባል፣ ክፉ አሳ ምንም ታስባለህ። እንዲህም ትላለ ወደ ጠፋች አገር እወጣለሁ፣ ተዘልለው በሰላም ወደሚኖሩ ሁላቸው ሳይፈሩ ያለ ቅጥርና ያለ መወርወሪያ ያለ መዝጊያም ወደሚቀመጡባት ምድር እገባለሁ ምርኮን ትማርክ ዘንድ ብዝበዛንም ትበዘብዝ ዘንድ ባድማም በነበሩ አሁንም ሰዎች በሚኖሩባቸው ስፍራዎች ላይ ከአሕዛብም በተሰበሰበ ከብትና ዕቃንም በአገኘ በምድር መካከል በተቀመጠ ሕዝብ ላይ እጅህን ትመልሳለ። ሳባና ዮዳን የተርሴስም ነጋዴዎች መንደሮቿም ሁሉ ምርኮን ትማርክ ዘንድ መታሃልን ብዝበዛህን ስትበዘብዝ ዘንድ ብርና ወርቅን ስትወስድ ዘንድ ከብትንና እቃንስ ትወስድ ዘንድ እጅግስ ብዙ ምርኮ ትማርክ ዘንድ ወገንህን ሰብስበሃልን ይሉሃል አንተ የሰው ልጅ ሆይ ስለዚህ ትንቢት ተናገር ጎግንም እንዲህ በለው ጌታ እግዚአብሔር እንዲህ ይላል በዚያ ቀን ሕዝቤ እስራኤል በሰላም በተቀመጠ ጊዜ አንተ የምትነሳ አይደለምን አንተም ከአንተም ጋር ብዙ ሕዝብ ሁላቸው በፈረሶች ላይ የተቀመጡ ታላቅ ወገንና ብርቱ ሰራዊት ከሰሜን ዳርቻ ከስፍራችሁ ትመጣላችሁ። በምድርም ትሸፈን ዘንድ እንደ ደመና በሕዝቤ በእስራኤል ላይ ትወጣለህ። በኋለኛው ዘመን ይሆናል። ጎግ ሆይ በፊታቸው በተቀደሱበት ጊዜ አሕዛብ ያውቁኝ ዘንድ በምድሬ ላይ አወጣለሁ። ጌታ እግዚአብሔር ለጎግ እንዲህ ይላል በእነርሱ ላይ እንደማመጣ በዚያች ዘመን ብዙ ዓመት ትንቢት በተናገሩ በባሪያዎቼ በእስራኤል ነቢያት እጅ በቀደመው ዘመን ስለ እነርሱ የተናገርኩት አንተ ነህ። በዚያም ቀን ጎግ በእስራኤል ምድር ላይ በመጣ ጊዜ መቅሰፍቴን በመዓቴ ይመጣል፣ ይላል ጌታ እግዚአብሔር። በቅንዓቴና በመዓቴ እሳት ተናግሬአለሁ። በእርግጥ በዚያ ቀን በእስራኤል ምድር ጽኑ መናወጥ ይሆናል። ከእግዚአብሔርም ፊት የተነሳ የባህር ዓሣዎችና የሰማይ ወፎች፣ የምድረ በዳም አራዊት፣ በምድር ላይ የሚንቀሳቀሱ ተንቀሳቃሾች ሁሉ፣ በምድር ላይ የሚኖሩ ሰዎች ሁሉ ይንቀጠቀጣሉ። ተራሮችም ይገለባበጣሉ፣ ገደላ ገደሎችም ይወድቃሉ፣ ቅጥርም ሁሉ ወደ ምድር ይወድቃል። በተራሮችም ሁሉ በእርሱ ላይ ፍርሃትን እጠራለሁ፤ የሰውም ሁሉ ሰይፍ በወንድሙ ላይ ይሆናል፣ ይላል ጌታ እግዚአብሔር። በቸነፈርና በደም እፈርድበታለሁ፤ ዶፍም የበረዶም ድንጋይ፣ እሳትና ድኝም በእርሱና በጭፍሮቹ ከእርሱም ጋር ባሉ በብዙ ሕዝብ ላይ አዘንባለሁ። ታላቅ እሆናለሁ፣ እቀደስማለሁ፣ እመሰገናለሁም በብዙ አሕዛብ ዓይን የታወቅሁ እሆናለሁ እኔም እግዚአብሔር እንደሆኑ ያውቃሉ ይላል። በዚህ መልክ የተነገረው ትንቢት በኢትዮጵያ ላይ ብዙ ጥፋት ያስከትላል። በቁጥርም ጥቂት ህዝብ እንደሚቀር ተነግሯል። ነገር ግን እግዚአብሔር አምላክ ይህንን ሁሉ ግፍ እያየ ዝም አይልም። የኢትዮጵያ አምላክ የቁጣ በትሩን ያነሳል። እንዴት አድርጎ እንደሚቀጣቸውም አስቀድሞ ለሕዝቅኤል ነግሮታል። በትንቢተ ሕዝቅኤል ምዕራፍ 39 ቁጥር 1 እስከ 20 እንዲህ ይላል፣ አንተም የሰው ልጅ ሆይ በጎግ ላይ ትንቢትን ተናገር፣ እንዲህም በል፣ ጌታ እግዚአብሔር እንዲህ ይላል፣ የሮስ የሞሳህና የቶቤል አለቃ ጎግ ሆይ እነሆ እኔ በአንተ ላይ ነኝ። እሰበስብሃለሁ፣ እመራሃለሁ፣ ከሰሜንም ዳርቻ አወጣሃለሁ፣ ወደ እስራኤልም ተራሮች ወስድሃለሁ ከግራ እጅህም ቀስትን አስጥልሃለሁ፣ ከቀኝ እጅህም ፈላጾችህን አስረግፍሃለሁ። በእስራኤልም ተራሮች ላይ እጥልሃለሁ። አንተና ጭፍሮች ሁሉ፣ ከአንተም ጋር ያሉ ሕዝብ በምድረ በዳ ፊት ትወድቃላችሁ። ለሚናጠቁ ወፎች ሁሉና ለምድር አራዊትም መብልን አድርጌ እሰጥሃለሁ። አንተ በሜዳ ፊት ላይ ትወድቃለህ፣ እኔ ተናግሬ ያለሁና፣ ይላል ጌታ እግዚአብሔር። በማንጎግ ላይም በሰላምም በደሴቶች በሚቀመጡ ላይ እሳትን እሰድ አለሁ እኔም እግዚአብሔር እንደሆንኩ ያውቃሉ። ቅዱሱንም ስሜን በሕዝቤ በእስራኤል መካከል ይታወቃል። ቅዱሱንም ስሜን ከእንግዲህ ወዲህ አላረክስም። አሕዛብም የእስራኤል ቅዱስ እግዚአብሔር እንደሆንኩ ያውቃሉ። እነሆ ይመጣል እንደሚሆንም ታውቃላችሁ፣ ይላል ጌታ እግዚአብሔር። ያልሁት ቀን ይህ ነው። በእስራኤል ከተሞች የሚኖሩ ይወጣሉ፣ የጦር መሳሪያዎችንም በእሳት ያቃጥላሉ፣ አላባሽ አግሬ ጋሻንና ጋሻን ቀስትን ፈላንፃዎችን የእጅ በትሮችን እና ጦርንም ያቃጥላሉ። ሰባት ዓመት በእሳት ያቃጥሏቸዋል። እንጨትን ከሜዳ አይወስዱም ከዱርም አይቆርጡም። ነገር ግን የጦር መሳሪያን በእሳት ያነዳሉ። የገፈፉአቸውንም ይገፋሉ፣ የበዘበዟቸውንም ይበዘብዛሉ፤ ይላል ጌታ እግዚአብሔር። በዚያ ቀን በእስራኤል ዘንድ በባህር ምስራቅ የሚያልፉበትን ሸለቆ የመቃብር ስፍራ ለጎግ እሰጣለሁ፤ የሚያልፉትንም ይከለክላል። በዚያም ጎግንና ሰራዊቱን ሁሉ ይቀብራሉ፤ የሸለቆውንም ስም የጎግ መቃብር ብለው ይጠሩታል። ምድርንም ያነዳሉ። የእስራኤል ወገኖች ሰባት ወር መቃብር እየቆፈሩ ይቀብሯቸዋል። የምድሩም ሕዝብ ሁሉ ይቀብሯቸዋል። እኔንም በማመስገን ቀል ለክብር ይሆንላቸዋል፣ ይላል ጌታ እግዚአብሔር። ምድርንም ለማጽዳት፣ በምድሩ ላይ ወድቀው የቀሩትን የሚቀብሩ ዘወትር በምድሩ ላይ የሚዞሩትን ሰዎች ይቀጥራሉ። ከሰባት ወርም በኋላ ይመረምራሉ። በምድርም የሚዞሩትን ያልፋሉ። የሰውንም አጥንት ቢያዩ ጠባሪዎች በጎግ መቃብር ሸለቆ እስኪቀብሩ ድረስ ምልክት ያኖሩበታል። ደግሞም የከተማይቱ ስም የመቃብር ቦታ ይባላል። እንዲሁም ምድርቱን ያጸዳሉ። አንተም የሰው ልጅ ሆይ ጌታ እግዚአብሔር እንዲህ ይላል ለሚበሩ ወፎች ሁሉና ለምድር አራዊት ሁሉ እንዲበላቸው ኑ ከተማችሁ ስጋንም ትበሉ ዘንድ ደምንም ትጠጡ ዘንድ በእስራኤል ተራሮች ላይ ወደ ማርድላችሁ መሳዕት እርሱም ታላቅ መስዋዕት ከየስፍራ ሁሉ ተሰበሰቡ የሀያላኑን ስጋ ትበላላችሁ የምድርንም አለቆች የአውራ ፍየሎችና የአውራ በጎች የወይፈኖችንና የሳባን ፍሪዳዎች ሁሉ ደም ትጠጣላችሁ እኔንም ከማርድላችሁ መስዋዕት እስክትጠግቡ ድረስ ጮማን ትበላላችሁ እስክትሰማሩም ድረስ ደምን ትጠጣላችሁ። ከማዕዴም ከፈረሶችና ከፈረሰኞች ከሀያላንና ከሰልፈኞች ሁሉ ስጋን ትጠግባላችሁ ይላል ጌታ እግዚአብሔር። በዚህ መልክ ከተቀጡ በኋላ ኢትዮጵያን የሚረከቡ ቅዱሳን ከያሉበት ይሰበሰባሉ ኢትዮጵያንም ይረከባሉ። ከጥቂት የመረጋጋት ጊዜ በኋላም የተረፉትን ይሰበስባል ተብሎ ትንቢት የተነገረለት ንጉስ ቴዎድሮስ ይመጣል። በዚያን ጊዜ እስራኤል የተባለችው ኢትዮጵያ መታደስ ትጀምራለች። በትንቢተ ሕዝቅኤል ምዕራፍ 39 ቁጥር 21 እስከ መጨረሻው እንዲህ ይላል ክብሬንም እሰጣችኋለሁ አህዛብም ሁሉ ያደረግኩትን ፍርዴን በላያቸው የሚያኖር ኋትን እጄን ያሉ ከዝች ቀን ጀምሮ ለዘላዓለም፣ የእስራኤል ቤት እኔ እግዚአብሔር አምላካቸው እንደሆንኩ ያውቃሉ። አህዛብም የእስራኤል ቤት በኀጢአታቸው ምክንያት እንደ ተማረኩ ያውቃሉ። ስለ ከዱኝ እኔም ፊቴን ከእነርሱ ስለ መለስኩ በጠላቶቻቸው እጅ አሳልፍ የሰጠኋቸው፣ እነርሱም ሁሉ በሰይፍ ወደቁ። እንደ ርኩሰታቸውም እንደ መተላለፋቸው ያላቸውን መጠን አደረኩባቸው፣ ፊቴንም ከእነርሱ መለስኩ። ስለዚህ ጌታ እግዚአብሔር እንዲህ ይላል፣ አሁን ያዕቆብ ምርኮ እመልሳለሁ፣ ለእስራኤልም ቤት ሁሉ እራራለሁ፣ ስለ ቅዱስ ስሜም እቀናለሁ። በምድራቸው ተዘልለው በተቀመጡ ጊዜ እፍረታቸውንና የበደሉኝም በደላቸውን ሁሉ ይሸከማሉ። የሚያስፈራቸውም የለም። ከአሕዛብም አገሮች በሰበሰብኳቸው ጊዜ ብዙ አሕዛብ ፊት በተቀደሱባቸው ጊዜ እኔም ወደ አሕዛብ አስማርኪያቸዋለሁና ወደ ገዛ ምድራቸውም ሰብስቢያቸዋለሁና እኔ እግዚአብሔር አምላካቸው እንደሆንኩ ያውቃሉ። በዚያም ከእነርሱ አንድ ሰው ከእንግዲህ ወዲያ አላስቀርም። ፊቴንም ከእነርሱ ከእንግዲህ ወዲህ አልመልስም። ማዕቴን በእስራኤል ቤት ላይ አፍስሻለሁና ይላል ጌታ እግዚአብሔር። ትንቢተ እስቄል ይህንን ይነግረናል። በመቀጠል ደግሞ በፍካሬ ኢየሱስ መጽሐፍ ላይ የተጻፈውን ትንቢት እንመልከት። ፈቃዴን የፈጸሙና ያተረፍኳቸውን የሚሰበስባቸው ስሙ ቴዎድሮስ የሚባል ንጉሥ ከምስራቅ አመጣለሁ። ምድርን የሚባርክ ጳጳስ ይመጣል። የፈረሱትን አብያተ ክርስቲያናት በመላ በዚያ ዘመን ያለ ስንፍና ያንጻሉ። በዚያ ዘመን ማዕቴን አርቃለሁ። ምረቴን በቸርነቴ ልካለሁ ሰላሜን ላተረፍኳቸው በምድር ላይ አወርዳለሁ። እንደ ቅብ የሆነ ዝናም ያለ ደመና እስከ ስምንት ዕለት አዘንባለሁ። በዚያ ዘመን ሁከት፣ ነገር፣ አመጽ፣ ጥል፣ ጦር የለም። በንጉስና በጳጳስ ቃል ሁሉ ይቀናል፣ በረከት ይመላል፣ የፈረሱ ሀገሮች ይታደሳሉ። በምድር ሁሉ የእግዚአብሔርን ስሙን ከመፍራት ጋር ደስታ ይሆናል። በዚያ ዘመን ጠብ፣ ክርክር፣ ቅሚያ፣ ግድያ የለም። ፍቅርና ሰላም በምድር ላይ ይቆማል። ያለ ስንፍና 40 ዓመት በደስታና በምስጋና ለእግዚአብሔር ይገዛሉ። ፍካሬ ኢየሱስ መጽሐፍ መጋቢ ሐዲስ ሮዳስ እንደጻፈው ንጉሥ ቴዎድሮስ ከዚህ በተጠቀሰው በተጨማሪ ኦርቶዶክስ ተዋህዶ ሃይማኖታችንን በዓለም እውነተኛና የመጀመሪያዋ እንደሆነች ያረጋግጠልናል። ንጉሥ ቴዎድሮስ ወደ ግብፅ አገር በመሄድ የሮማው ጳጳስና የእስክንድሪያው ጳጳስ በተገኙበት እውነተኛዋ ሃይማኖት ማን እንደሆነች ለማረጋገጥ እግዚአብሔርን በጸሎተ ቅዳሴ የጠየቁት፣ እናም መንፈስ ቅዱስ በእርግብ አምሳል ተገለጠና የያይቆባዋን አምላካቸው የናዝሬቱ ኢየሱስ እኔ ነኝ ይላል ይላል። የእስክንድሪያው ሊቀ ጳጳስ በሰዋው መስዋዕተ ወንጌል ላይ ይቀመጣል። እውነተኛይቱ ሃይማኖት የንጉሥ ቴዎድሮስ ሃይማኖት ኦርቶዶክስ ተዋህዶ እንደሆነች መንፈስ ቅዱስ በአንደበቱ ይመሰክራል። ንጉሥ ቴዎድሮስ እጅጉን ይደሰታል። ኢትዮጵያ በእንደዚህ አይነት ሁኔታ ከዓለም ልቃ ትገኛለች። ለስም አጠራሩ ክብር ምስጋና ይግባውና እግዚአብሔር አምላክም ይህንን ለኢትዮጵያ አዘጋጅቷል። ንጉሥ ቴዎድሮስንም ለኢትዮጵያ አበርክቶታል። የዛሬ ሰቆቃና መከራ እንደ ጉንበኖ ይጠፋል፣ ያጠፏትም ቀድማዋት ይጠፋሉ። ኢትዮጵያ ግን ለዘላለም ትኖራለች። እግዚአብሔር አምላክም እኛን የኢትዮጵያን ትንሣኤ ለማየት ያድለን ዘንድ መልካም ፈቃዱ ይሁንልን። አሜን። አበቃን። በድንግል ማርያም ልጅ በክርስቶስ ሰላማችሁ ይብዛ።